በጭን ከለተከሰተው አዲስ ወረርሽኝ የዓለም የጤና ድርጅት ደብሊው ኤች ኦ ለኢትዮጵያ ፈጣን የሆነ ምላሽን ሰጥቷል። የዓለም የጤና ድርጅትም እንግዲህ በደቡብ ኢትዮጵያ ክልል ለተጠረጠረው የቫይራል ሄመርጂክ ፌቨርን እንግዲህ ለመቆጣጠር እንዲሁም ደግሞ በዛ ዙሪያ ላይ ፈጣን ምላሽና እርዳታዎች እንደሰጠ ጭምር እየተነገረ ነው የሚገኘው የጤና ድርጅቱ ከኢትዮጵያ ጤና ሚኒስቴር እንዲሁም ደግሞ ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እና ከክልል የጤና ባለስልጣናት ጋር በቅርበት እየሰራ እንደሆነ አስታውቋል። ዩችም ለዚህ ወረርሽኝ ምላሽ ለመስጠት አስቀድሞ የሚከተሉትን እርምጃዎች እንደወሰደም ጭምር ተነግሯል። ከወሰዳቸው እርምጃዎች መካከል ባለሙያዎች መድኃኒቶች፣ እንዲሁም ደግሞ ሌሎች አስፈላጊ ቁሳቁሶችን እንዲሁም ደግሞ ለጤና ባለሙያዎች የሚያገለግሉ ሌሎች አስፈላጊ ነገሮችን ወደ ተጎዱ ከተሞች አስቀድሞ ልኳል። እንዲሁም ደግሞ በወረርሽኙ የተጎዱ ማህበረሰቦች ውስጥ ንክኪን የመከታተል ስራ ድርጅቱ ይደግፋል ብሏል። ሊኖር የሚችለውን የድንበር ዘለል ስርጭት ለመከላከልም ከደቡብ ሱዳን ደብሊው ኤች ኦ ጋር እየሰራ እንደሆነም አስታውቋል። የዓለም የጤና ድርጅት ዳይሬክተር የሆኑት ዶክተር ቴዎድሮስ አዳኖ ለዚህ ስርጭት እንዲሁም ደግሞ ለዚህ ወረርሽኝ ለኢትዮጵያ ሦስት መቶ ሺህ የአሜሪካ ዶላር ፈንድ እንዳደረጉ እንዲሁም ደግሞ ከዚህ በኋላ እንደ አስፈላጊነቱ ፈንዱ እንደሚጨምር እንዲሁም ደግሞ በድጋሚ ድጋፍ እንደሚያደርግ ጭምር አስታውቀው ደብሊውኤችኦ ባለስልጣናትም የኢትዮጵያ የጤና ባለስልጣናት መረጃውን በፍጥነት በማድረሳቸው እንዲሁም ደግሞ ፈጣን ምላሽ በመስጠታቸው ምስጋናቸውን አቅርበው የዓለም የጤና ድርጅት ሙሉ ድጋፍ እንደማይለያቸውም ጭምር ቃል ገብተዋል። ወደፊት የሚከሰተው አስፈሪው ወረርሽኝ የዓለም ሕዝብ ይህንን መረጃ ሲሰማ በድንጋጤ ልብ ምቱ ጨምሯል። ለምን ብትሉ በኮቪድ የደረሰውን ስቃይ ስላየ። የዓለም ሚዲያዎች ስለ መጪው አስፈሪ በሽታ በስፋት እየዘገቡ ሲሆን በፊት ገጾቻቸውም ላይ ወደፊት ሊከሰት የሚችለውና ኮቪድን የሚያስንቅ ወረርሽኝ በሚል እያስነበቡ ነው። እኔም ይህንን መረጃ ስመለከት ምናልባት ራሳቸው ምዕራባውያን በሽታዎችን በመፈብረግ የሰው ቁጥር መቀነስ ፈልገው ይሆን የሚል ጥያቄ ጭሮብኛል። ታዲያ ግን ወደፊት ሊከሰት የሚችለው ይህ ወረርሽኝ ምንድን ነው? ከኮቪድ የበለጠ ሕዝብ ሊጨርስ ይችላል? ኤች አይቪን የሚያስንቅ በሽታ ይከሰታል የሚለው ትንቢትስ እውን ይሆን? የዓለም የምጣኔ ሀብት ጉባኤ በዳቮስ ስዊዘርላንድ ባለፈው ሳምንት ተካሂዷል። ጎን ለጎን የዓለም ጤና የሚያሳስባቸው ትላልቅ መሪዎች በር ዘግተው ለቀናት መክረዋል። ጉዳዩ እንደምናስበው ቀላል ነገር አይደለም። የዓለም የጤና ባለሙያዎችን በእጅጉ ያስጨነቀ ነው። እንደ ኮቪድ ያለ አዲስ ወረርሽኝ ከመምጣቱ በፊት ምን ይደረግ፣ እንዴት እንዘጋጅ በሚል አጀንዳ ነው የተወያዩት። ለጊዜው መጪውን ወረርሽኝ ስሙን በሽታ ኤክስ በሚል ይዘውታል። የዓለም የጤና ድርጅት ከእንግዲህ መዘናጋት የለም፣ ለመጪው ወረርሽኝ መዘጋጀት የግድ ነው ሲል ነበር። ምክንያቱም የኮቪድ ወረርሽኝ ዓለም ላይ ያደረሰው ጠባሳ፣ አገራትን ያስከፈለው ዋጋ ቀደም ብሎ ዝግጅት ተደርጎ ቢሆን ኖሮ ይህን ያክል አይሆንም ነበር ይላሉ የጤናውን ዘርፍ የሚመሩት። ዓለምን ትሪሊዮን ዶላር ያከሰረው ኮቪድ የሕክምና መሠረተ ልማት ከፍተኛ ደረጃ ደርሶ ቢሆን ኖሮ ውድመቱ ቢያንስ ይቀንስ ነበር ይላል የዓለም ጤና ድርጅት። በሽታ ኤክስ ምንድን ነው? በሚል በውስጣችሁ መጠየቃችሁ አይቀሬ ነው። በአሁኑ ወቅት በዓለም ላይ ያለ ሳይሆን ወደፊት ሊመጣ ይችላል ተብሎ የሚገመት ወረርሽኝ ነው። ለዚያ ነው ቁርጥ ያለ ስም ሳይወጣለት በኤክስ ፊደል የተወከለው። ምናልባት ከአንድ ሀገር ተነስቶ አህጉር የሚያቋርጥ ሊሆን ይችላል፣ ወይም ደግሞ በተወሰኑ አገራት ጉዳት አድርሶ ስርጭቱ ሊገታ የሚችል ይሆናል። ይህ ስያሜ ኮቪድ ከመምጣቱ በፊትም ነበረ። ለነገሩ የዓለም ጤና ድርጅት በአውሮፓውያኑ አቆጣጠር ጥር 2018 ስሙን ጠቀስ አድርጎት ነበር። በዓለም ጤና ድርጅት አንድ ክፍል አለ። ዋና ሥራው አዳዲስ ሊከሰቱ የሚችሉ ወረርሽኞች ቀድሞ መዘጋጀትና መሠረተ ልማቱን ማሰናዳት ነው። እዚህ ጋር በርካታ የሴራ ተንታኞች የሚያነሱት ሐሳብ አለ። ይህም ሐሳብ ኃያላኑ አገራት ወይም የምስጢር ቡድኑ አባላት የሰዎችን ቁጥር ለመቀነስ እና ኪሳቸውን ለማደለብ ሲሉ አደገኛ በሽታዎችን ይፈጥራሉ የሚል ነው። የሴራ ተንታኞች ብዙውን ጊዜ የመድኃኒት ኩባንያዎችና የጤና ባለሙያዎች ኪሳቸውን ለማደለብ ስር የሰደዱ በሽታዎችን ሙሉ በሙሉ ከመፈወስ ይልቅ ማከም የበለጠ ትርፋማ ያደርጋቸዋል ሲሉ ይከራከራሉ። በዚህ እይታ መሰረት አንዳንድ የመድኃኒት ኩባንያዎችና የጤና ባለሙያዎች አዳዲስ በሽታዎችን መፍጠር ወይም ሆን ተብሎ ነባሮችን በማራዘም ለመድኃኒትና ለሕክምናዎች ቋሚና የረጅም ጊዜ ደንበኛን ያስገኝላቸዋል። ሌላው የሚነሳው ጉዳይ የህዝብ ቁጥር መቀነስ የሚል ነው። አንዳንድ የሴራ ተንታኞች እንደሚሉት አያላኑ የዓለምን ሕዝብ ቁጥር መቀነስ ይፈልጋሉ ለዚህም የኢንጂነሪንግ በሽታዎችን በመልቀቅ የሰው ልጅን የተወሰነ ክፍል በበሽታ ሰበብ ማስወገድ ይችላሉ። ይህ ብዙውን ጊዜ ከአዲሱ የዓለም ሥርዓት ወይም ከሚስጢራዊ አባላት ጋር ይያያዛል። የሆኖ ሆኖ በዓለም ጤና ድርጅት ውስጥ የሚገኘው ይህ ክፍል ዋነኛው ሥራው በወረርሽኝ ጊዜ ጥናትና ምርምር ማድረግ፣ ለበሽታው የክትባት ሙከራዎችን ማከናወንና መድኃኒት ማዘጋጀትን ይጨምራል። ዋነኛ ሥራው አንዳች ወረርሽን ሲከሰት ቶሎ ስርጭቱን መክታት ነው። በቅርብ ዘመን ብዙ ወረርሽኞች ተቀስቀሰው ተመልክተናል። ሳርስ፣ ስዋይን ጉንፋን፣ ኢቦላ እና ኮቪድ የቅርብ ጊዜ ትውስታዎች ናቸው። የሚቀጥለው ዓለም አቀፍ ወረርሽኝ ምን ይሆን የሚለው ባለሙያዎችን ከወዲው ማወያየት የጀመረው ለዚህ ነው። የጤና ባለሙያዎች መጪው ወረርሽኝ ምናልባት እስከ ዛሬ ሁሉ የከፋ ይሆናል የሚል ፍርሃት አላቸው። በሽታ ኤክስ ወረርሽኝ ይሆን የሚለው መቼም ጥያቄ ሆኖባቸዋል። ባለፈው ሳምንት በነበረው የዓለም የምጣኔ ሀብት ጉባኤ ላይ አንድ ውይይት ተደርጎ ነበረ። ውይይቱንም የመሩት ኢትዮጵያዊው የዓለም ጤና ድርጅት ዳይሬክተር ዶክተር ቴዎድሮስ አድሃኖም ገብረ ኢየሱስ ነበሩ። የውይይቱ ርዕስም ለበሽታ ኤክስ መሰናዳት ይሰኛል። ውይይቱ ያተኮረው ወደፊት ከኮቪድ የከፋ ወረርሽን ቢከሰት የጤና መዋቅሩ በቶሎ እንዲመክት እንዴት መዘጋጀት ይቻላል የሚል ነበር። ዶክተር ቴዎድሮስ በውይይቱ ላይ ሲናገሩ አንዳንድ ሰዎች በሽታው ገና ሳይከሰት ለገዳይ ወረርሽኝ መዘጋጀት ፍርሃት ሊፈጥርባቸው ይችላል። ነገር ግን የሚያዋጣን በቂ ዝግጅት ማድረግ ነው። በሰው ልጅ ታሪክ ብዙ ወረርሽኞች ተከስተዋል፣ ወደፊትም ይከሰታሉ ብለዋል። የኮቪድ ወረርሽኝ ብዙዎች የጠበቁት አልነበረም። ነገር ግን የወረርሽኝ ባለሙያዎች ይህ ነገር ቀድሞ ሊከሰት እንደሚችል ሲያስጠነቅቁን ይኖሩት ከነዚህ ባለሙያዎች መካከል ብዙዎቹ አሁንም ቀድሞም ከእንስሳት የሚመነጭ ወረርሽኝ ያሰጋቸዋል። እስከ ዛሬ ከተከሰቱ ወረርሽኞች 75 በመቶዎቹ የሚሆኑት እንስሳት ወለድ ናቸው። በሌላ አነጋገር ከእንስሳት ወደ ሰው የተላለፉ ናቸው። ኮቪድም እንደዚያ ነው። ቻይና ውሃን ከሚያገኝ የእንስሳት እርድ ገበያ ወደ ሰው እንደተላለፈ ነው የሚገመተው። የሰው ልጆች ባህሪ፣ የአየር ንብረት መለዋወጥ፣ የሰው ልጆች ከቦታ ቦታ በፍጥነት መንቀሳቀስ፣ በዱር እንስሳት አካባቢ የሰው ልጆች መገኘትና ኑሯቸውን ማከናወን እንስሳት ወለድ ወረርሽኝ እንዲወለድ ሊያደርግ ይችላል ይላሉ ባለሙያዎች። የከተሞች መስፋፋት፣ የህዝብ ብዛት በፍጥነት መጨመር፣ የንግድ መቀላጠፍ በተለይ ወረርሽኞች ሲነሱ በቀላሉ ዓለምን እንዲያዳርሱ ምቹ ሁኔታን ፈጥሯል ይላሉ ባለሙያዎች። በዳቮስ የዓለም ምጣኔ ሀብት ጉባኤ ላይ ዶክተር ቴዎድሮስ መሥሪያ ቤታቸው ለመጪው ወረርሽኝ ከወዲሁ መሰናዶ መጀመሩን አብስረዋል። ይህ የወረርሽኝ ፈንድና የቴክኖሎጂ ልውውጥ ማዕከልን መክፈት ይጨምራል። ሁለቱም ማዕከላት በደቡብ አፍሪካ ነው የተከፈቱት። አንዱ ዕቅድ በዚያ ማዕከል ክትባት እንዲመረጥ ማስቻል ነው። ሌላው መጪው ዕቅድ ደግሞ በሀብታምና ደሃ አገራት መካከል የክትባት ስርጭትን ፍትሐዊ ማድረግ ነው። በኮቪድ ጊዜ በዚህ ረገድ ብዙ ክፍተቶች እንደነበሩ ይታወሳል። የአውሮፓ ሕብረት የበሽታ ቁጥጥርና መከላከል ባለሥልጣናት በአውሮፓውያኑ 2022 ባወጣው አንድ ሪፖርት አዲስ የጤና መሠረተ ልማት ለመዘርጋት ከመሞከር ይልቅ ያለውን ማጠናከር ወረርሽኝን ቶሉ ለመግታት ይረዳል ብሎ ነበረ። የሚዘረጉ መሠረተ ልማቶችና የጤና ስርዓቶች ወረርሽኝ ከመምጣቱ በፊት ሊፈተሹ ይገባልም ብለዋል። በ2022 የዓለም ጤና ድርጅት አስር ምክረ ሐሳቦችን አሳትሞ ነበር። እነዚህ ምክረ ሐሳቦች በተፋጠነ ዘዴ የጤና መረጃን እንዴት መሰብሰብና መጋራት ይቻላል እንዴትስ መተንተን ይቻላል የሚለውን ጉዳይ የሚያብራራ ነው። የተሳለጠ የበሽታ ቅኝትና ክትትል ዘዴ ዲዝል ሰርቪላንስ ሲስተም ወረርሽኝ ሲከሰት ቶሎ እንዲደረስበት ያስችላል። ወረርሽኝ ከተዛመተ በኋላ የብዙውን ሕይወት ያሳጣል፣ ብዙ ዋጋ ያስከፍላል፣ መቆጣጠሩም ከአቅም በላይ ይሆናል ይላል ከምክረ ሐሳቦቹ አንዱ። የዓለም ጤና ድርጅት ወረርሽኞች ሁልጊዜም ከሚታወቁ ምንጮች ይነሳሉ ብሎ አያምንም። አንዳንድ ጊዜ ለሰው ልጅ ግልጽ ባልሆኑና መኖራቸው እንኳን በማይታወቁ በሽታ ምጪ ተዋሶች ሊነሳ ይችላል። ለዚህ መፍትሄው ብዙ ሰዎች የክትባት ቴክኖሎጂን ማሳደግና ማዘመን ነው ዋናው ብለው ያምናሉ። በርካታ የኮቪድ ክትባቶች የተመረቱት ወረርሽኙ በተከሰተ በአመቱ ነው። ይህ በሕክምና ታሪክ አስደናቂ የሚባል ነው። ወደፊት ሳይንቲስቶቹ ጊዜን ለመቆጠብ ከዚህ ቀደም ከተመረቱ ክትባቶች በአጭር ጊዜ አቀነባብሮ አዲስ ክትባት የሚፈጠርበትን መንገድ ሊያስቡ ይገባል። ልክ ምግብን ለማሰናዳት መሠረታዊ የሚባሉ እሳቢዎች እንደሚያስፈልጉ ሁሉ ማለት ነው። ይህ ሲሆን ነው በአጭር ጊዜ የወረርሽኝ ስርጭትን መክታት የሚቻለው። አይበለውና፣ በሽታ ኤክስ ወረርሽኝ ከተፈጠረ አለዚያ ወረርሽኝ ኤክስ በሚያደርሰው ጥፋት ኮቪድን የሚያስንቅ ሊሆን ይችላል። የእኔ መልእክት አዲስ አደገኛ በሽታ ሊመጣ ነው ብሎ መሸበር አያስፈልግም። በእርግጥ መጠንቀቁ አይከፋም፣ ግን ደግሞ ከምንም በላይ ጸሎት ዋነኛው መፍትሄ ነው።